ወራውስ ውስጥ ቦክስ እየገፋ እኔ ልገፋልክ፣ እሱን የገፋበትን ገንዘብ እያነሳ ይልክላታል። አንተ ራሱ በመጀመሪያ ደረጃ እኔ ለሴቷም አላግዝም፣ ለወንዱም አላግዝም። አንቺም ደግሞ ይሄድብሻለሁ፣ ጠብቂ። በመጀመሪያ ደረጃችን አበባ አይ መሰለሽ ልጅ ያይኔ አበባ መታለች፣ ያይኔ አበባ መታለች ሰበር ሰካር እያለች እምትባል ልጅ እውነትን እውነትን ወዳኝ ነውን ብለ በማሰብን ያንቀን ነው ገንዘብ ይሄደውን ያንቀን ነው። ገንዘብ እግር አውጥቶ እየበረረ እንዳሞራ ኦ በረረ ያለው እንዳሞራ ብሎ ገንዘብ ይሄደው ያንቀን ነው። አንተን አየውክ አንተን አየውክ፣ የምድር ጉድ ለወንድ ልጅ እንዳው እኔ እኔ ባይዘወይ ቆንጆ ቆንጆ ወንድ ማፍቀርም ቆንጆ ወንድ መጥበስም አልፈልግም። ቁም ነገር ወንድ ልጅ በደንብ ቁልት ያርገኝ ወጣት የነብር ጣት ይሁን ቀጠን ወይም ደግሞ ቦርጭ አይኑ። እኔ ቦርጭ አልወድም። የእሱም ቦርጭ ገለቤ ወይ ቦርቹ ላይ ነጥሬ ሌላ ድርጊት ማድረግ ስለማልፈልግ ወገቡ ቀጠን ያለውን ወገቡን ያልኳችሁ፣ ሰውነቱ አላልኩኝም። ጥምጥም ብዬንት እንደለም እንደዚህ አይነት ሰው ይሁን። እኔ ልንገርክ ሲኔ ምላልኩ እኔ ያልሞከርኩት አሜሪካን ሀገር የለም። ዛሬ እንደዚህ ቁጭ ብዬ እግሬን አጣጥፌ ተውቤ ስፈልግ እንዲህ እየሰቀልኩኝ መሆኔን አትኝን ቤታዮ ቲክቶክ እንዳይዘጋው እንጂ ሱሪ ቀዳዳ ነው እንደ ጥር አለ እግሬን እንዲመስቀሌን አት በሰዓቱ ስመጣ ብዬ ነው። እሺ ኔ ጌታ ዛሬ እግሬን ስቀፍት ስሳደብ አትኝ እንደ ጅባ አስራ ሁለት ሰዓት ሆነ። ግብዳ ምሳቃ ተሸክሜ ሜዳ ለሜዳ እያንፏቀኩኝ ሶስት ጥቅልል እንጀራ ይዤ ዌር ሃውስ ውስጥ ስጋፋ የነበርኩ ሴት ነኝ። ትምህርት ቤት ሞክር ያለው ሞክር ያለው ማሳየት ይቻላል። ሞክር ያለው ያልሞከርኩት የለም። አሜሪካን ሀገር ውስጥ ግን ምን ተመቸኝ? ሶሻል ሚዲያ ተመቸኝ። ታለንትሽ ፈጣሪ ሲነግራችሁ የአንቺ ችሎታ ቤት ታዬ እስትረስ ያለበትን ማህበረሰብ ቁጭ ብለሽ ማዝናናት ነው እሚል እይታ አይምሮ ውስጥ ገባ ገባ ገባ ገባ። እኔም ይሁን ብዬ ገባውበት በዛው ቀረው። እኔ አሜሪካን ሀገር ያልሞከርኩት የለም። ይህ ገና ስመጣ ክለቡ ከሄድ አጫጭሽ እንዲ ያልሞከርኩት ጉድ የለም። እማ አምላክ ነው ምላችሁ። ከጥቁር ጓደኞች የራሱ አበሻ የለም ጥቁሮች፣ ኬንያዊ ያልሆነ ገብቻል። የተመቸኝና የተሳካልኝ ግን ጠላትም ክፋትም ሳይኖርብኝ ከሰዎች ጋር ሳልነካካ በሩቁ አንድ ክፍል ቤቴ ውስጥ እስትረስ ያለባቸውን ሰዎች እያዝነናው እስትረሳቸውን ማውጣት ነው። ይሄ የእኔ ተጽዕኖና ታለንት ነው። ቴንኪዩ። ይህንን ነው የማውቀው። አመሰግናለሁ። ለማንኛውም ወደ ወሬ ስሄድ ይሄ ሰውዬ የምድር ጉድ ነው። መድኃኔዓለም ያሳያችሁ የምድር ጉድ። ሳንቲም ቢጥ እዛው ሳንቲም ሳንቲሟን በቁሙ የሚያነሳ ሰውዬ እችን የመሰለች ልጅ ኢትዮጵያ ያለች ልጅ ገንዘቡን ይገፈግፋል ይገፈግፋል። አይዞሽ ይላታል። ለኔ ያለው ልጅ ለቤተሰቦች እኮ ብሎ አያውቅም ብሎ አያውቅም እኮ። እናትየው ልጄ ወይ ይገኔ ከጎረቤት ቡናና ምናምን ልጆቻቸው እየላኩ እየቀናውን ያለው ጠሬ ቡና መላክ ያላክልኝ አይልክም። ለማዘር ለማ ለዚች ቆንጅዮ አበባ ለምትመስለዋ ገንዘብ ይልካል ይልካል። እማዘር እናቱ እንቁልልጭ እያሉ ጎረቤ ልጅ ልካልኝ ዛሬ ምን የመሰለ ቀሚስ የቡና መጠጫ እያሉ ማዘርን ያስቀናሉ እናትህን። አንተ ግን ለእናት አላደረክም፣ ለሴት ነው። ሁሉ ጊዜ ሴቶች ብር ተበላም ብለው ሲመጡ ነው ምንሰማው። ዛሬ ዘንድሮ ደግሞ ጊዜው ተለውጦ ወንዶች ናቸው ብር የሚበሉት። እንኳን ለዚያ በቃን እንኳን ለዚያ በቃል እንኳን እልልል ሴቶች እስኪ ልብ በሉ። ሁሌ ሴት ልጅ ናት ብር የምትበላው። ለመጀመሪያ ጊዜ ወንድ ልጅ ብር ተበላው ብሎ፣ ለዛውም በሚሊዮን የሚቆጠር ብር በሚሊዮን ተቆጠ ምራቅ ራሱ ከጉረቤት ሁሉ እየተበደሩ የሚቆጠር ብር ነው ጠፋብኛል። እሱን አላቅ እሱን አላቅም። አንተ ግን በመጀመሪያ እሷም ላይ ሄድብሻለሁ፣ ጠብቂ። አንተ ግን በመጀመሪያ ደረጃ ያችን የመሰለች ልጅ ሳታጣራ ሳትቀምስ ሳትሄድ ሳታይ እንዴት ከእኔ ጋር ትሆናለች ብለህ ታስባል። ልጅቷ ስትታይ እንግዲህ ፍልተሩ ይሁን ሜካፕ መድኃኔዓለም የሚወቁ አሁን እኔ እዚህ ቲክቶክ ላይ መንትያ መስለናል። መንትያ አባቴ ከሌላ ሴት ጋር ሄዷል እንዴ? ከእናቴ ጋር ተደብቆ ሄዷል እንዴ? መባባል ደርሰናል። ተመሳሳይ ነን፣ ሁላችን ፍልተር እናደርጋለን፣ ሁላችን ሜካፕ ነ ሁሉም ዊግ ያደርጋል። ተመሳሳይ ሆነን እኔ አባቴ ሁሉ ከእናቴ የማገጠ እስኪ መስለኝ ድረስ ልጅቷ አበባ እንደ ፀሐይ ነው የምታበራው እሷ መጣች። መብራት ኃይል ይሰደብ እንዳታበሩ ቁረጡት መብራቱን የምትባል ልጅ ናት። አይታችኋታል? ልጅቷ ከመብራት ኃይል ጋር ሁሉ ግብ ግብ፣ ለምን መብራት ታበራላችሁ፣ እችን የመሰለች ልጅ እያለች ኢትዮጵያ ውስጥ የምትባል ልጅ ናት። ልጅቷ ማለት ነው ቆንጅዬ ናት። ለእሷ ነው፣ ሳያያት፣ ሳይቀምስ ሳትቀምስ ሰዓት ቀምስ አልቀምስክም እኮ ብትቀም ሰው ምን እንደ ስጋሃን ሁሉ ኩላሊትን ሁሉ እያወጣ እየሸጥክ እንደ ጉልቻ እንድየሸጥክ ልትሄድበት ነበር፣ ያችን የመሰለኝ ልጅ። ለማንኛውም ልጅቱ ገንዘቡን በላችሁ፣ ከበላችሁ በኋላ ሳትሉኝ፣ ከበላችሁ በኋላ ማ መጣቻ በሊተዋማ ገንዘቡን የምበላው ቤት ድፍረት፣ የአንችን ድፍረት ቢኖረኝ እኔማ ኢትዮጵያ ነበረ ሻንጣይን ጓዜን ሳልን ኤርፖርት ድረስ ገብቻለሁ፣ አገር ቤት ገብቻለሁ፣ ጠላቶቼ የተቃጠሉ ብዬ የማሳያቸው አንቺ ድፍረት ቢኖረኝ ዛሬ ኤርፖርት ላይ ነበር የምገኘው። መጣይም በርቼዋለሁ ኔ ቃንዳ እ አባት ላርግሽ በርቻለሁ። ለዛው ማለች ለፍቅረኛ እናታመመች አልኩክ አስባችሁታል። እናቴ ታመመች እያለች ነው ስታታለ ላይ ነበረው። ለማን ነው እንዴት መሳማችሁን አቁማችኋል? እየሳማችሁኝ፣ ለማን ያንን ያደረገችው ለፍቅረኛዋ እናት ነው። ገንዘቡ እየተላከ የረዳው ይሄ ሰውዬ ግፍን የሰራሽበት፣ አንቺ ሾተላይት፣ አንቺ ሾተላይት! ይህ ስንቱን ኪሻ ጥበሻል። እንደውም እንደውም ይሄ ወንድሜ ያሳዘነኝ፣ ለሱ ሳይድ ነኝ፣ ጋይስ ለሱ ሳይድ ነኝ። የት አባሻቅሻለሁ ወንድሜ፣ ወንድሜ፣ ወንድሜ። ወንድ ልጅ ቀሏል፣ ወንድ ልጅ ቀሏል፣ ወንድ ልጅ ቀሏል። በሀገራችን ወንዶች እንዳልተከበሩ፣ ወንዶች እንዳልተከበሩ። ስንት ወንዶችን ያበሻ፣ ወንዶች በሰው ሀገር ያበሻ። ወንድ ምን አባሽ ያርግሽ። ያበሻ ወንድ፣ የኔ ጀግና፣ የኔ ጠንበለል፣ የኔ ጀግና፣ ስንቱን ያኮራ፣ ስንቱን ያኮራ ወንድሜ እንደዚህ ታደርጋለች? ጭራሽ ጭራሽ ብላ ብላ አንቺ ሹኮንያም ብለሽ ብለሽ የእናትሽን እርዳታ እርዳልኝ እናቴ ታማለ፣ ብለሽ፣ ይሄ ወንድ ልጅ የወንድ ልጅ ግፍ አለው። ወንድ ልጅ አባት ነው። ወንድ ልጅ አጎት ነው። ወንድ ልጅ ወንድም ነው። ወንድ ልጅ ወንድ ነው። ወንድ ልጅ ሀገር ማማ፣ ምሰሶ ነው፣ ማገር ነው። ወንድ ልጅ ጠንካራ ነው። ወንድ ልጅ አበሻ ነው። ፍትሕ ለወንዶች! የስራሽን ይስጥሽ። ገንዘቡን ከሱ እየወሰድ ማታ ማታ ሃይ በለው አሳየው ላላየው አሰላላይ ጉማ ለሚልጅ ሰው ለእናቱ ሄደሽ ረዳሽበት። ይሄ ግፍ ነው ግፍ ነው ግፍ ነው። ይበል ደግሞ አንተ ይበለ፣ አፈር ያስበላል። ይበል ደግሞ ለምን አባህ እንደዛ አታጣራ። ደግ አደረገች ጎበዝ፣ የእኔ እናት እንኳን አረግ እንኳን አደረግሽው። ከዚህ በላይ ነበር ማድረግ ነበረብሽ። ቄጡን አዙረሽ አርባ መግረፍ ነበረብሽ። እንደዚህ አይነት ወንድ ባለጌ አንድ ቀን አንድ ቀን ሳቀምሰው ሳትቀምስ አቀለብርቦ ገንዘብን ማን አውጣ አለ? ያስገደደ ሰው አለ? ማን አውጣ አለ? ማን ስጥ አለ? ቆይ ማን ስጥ አለ ነው የሚሉት። እዚህ ቲክቶክ ያሉ ማህበረሰቦች አሁን የሁሉ ያወራውላቸው ለእሷ ሳይድ ይዘው የሚያወሩት እንደዚህ ነው። ለእሱ ሳይድ ይዘው የሚያወሩት እንደሱ ነው። እኔ ግን ለማንም ሳይድ አይደለሁም። አይመለከተኝም። አልከፈሉኝም። አውሪልኝ አላሉም። ሲከፍሉልኝ ግን ለማን ሳይድ ይዤ እንደማወራ እነግራችኋለሁ። ይሁሉ ያወራሁት ጋይስ፣ የቲክቶክ ነዋሪዎች ወይም ደግሞ የዩቲዩብ ጦረተኞች የሚያስተላልፉትን ሁኔታ ነው እንዲህ በዘገባ የነገርኳችሁ። በእሷ ሳይድ ያሉ ሰዎች እንደዚህ ነው የሚያደርጋቸው፣ ጎበዝ፣ በርቺ ብዩ። የሴት ብር ከዚህ በፊት ተበልቶ ስንቱ ወንድ አስለቅሷል። አንተ ደግሞ በሱ ሳይድ ያሉ ደግሞ ሰዎች አሉ። ወንድ ልጅ ነክ ግፍ ግፍ ነው የወንድ ልጅ። ምንም ቢያረግሽ ምንስ ብትጠይው እንዴት እንዲደረጋል ነው ሚሉትኝ። እኔ አላውቅም ጋይስ። ብቻ ለማንኛውም እግዚአብሔር ይሆንላቸው። አይዞሽ፣ አይዞ እኔ በሰው መሀል አልገባም። እኔ በሰው መሀል አልገባም። እኔ ሰው አለ አልለካኝማ። እች ልጅ አልለካችኝም። ባሌ ላይ አልደረሰች፣ ውሽማይ ላይ አልደረሰች። እንዲህ ጌም የመታል አበላሸች። ምንም የሚያደርገችኝ ነገር የለም፣ አልለካችኝም። ይሄ ሰውዬ ገንዘብ አልሰጠኝ፣ ጊፍት መጥቶ የሰጠኝ ምን አገባኝ? ምንም አያገባኝ። ቁጭ ቤት ተመልካች ነኝ እንዴ? ደሞ ወደ እኔ ነገሩ ቢዞርስ? እኔ ማቆ ታሪክ የለም። እሺ እሺ፣ ገለቴ ጋይስ የሚወራ ወሬ ጠፍቷል። ልበር ግን ገለት ገለጤ እንዳታወሪ፣ ቤታዬ እንዳታወሪ። ቅድም ብለሽ ነበር። አላወራም በማያገባኝ ቅድም እኮ ብለሻል፣ ከደቂቃዎች በፊት ቤታዬ። ረቴ ገለቴ ገለጤ ማለት አሰራ ገለቴ በገለጤ እንዳታወሪ ቅርታ ማሮች አይምሮ ይፋይት እያረገ አውሪ። በዚህ መልአኩ እንዳታወሪ፣ ምናገባሽ አገባሽ ቤታዬ አጣሪ ይለኛል መልአኩ። በጆሮ ሰይጣን ይሄ ክፉ ሰይጣን መንፈስ አውሪ፣ ወሬ የለም አውሪ፣ አጀንዳ ተደራርቧል፣ ብትንትና አድርገሽ አውሪ ይለኛል። እኔ ማንን መስማት እንዳለብኝ አላቅም፣ አላቅም፣ አላቅም። መልአኩን ብሰማ ያዋጣኛል። ለምን ለነገይም፣ አልነካካም፣ መልአክ ሰምቻለሁ። አላወራም፣ አላወራም። ዕጣ ፈንታ ምን ነው እናንተ ሰዎች ተቸግራችኋል። የገዛ ባላችሁን አታምኑም፣ ምንን ቤት ታምናላችሁ? ዕጣ ፈንታ። አይ ኢትዮጵያ ህዝብ አይማማ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላለ። የሀገር ህዝብ ጭራሽ ብላችሁ ብላችሁ በአብራችሁ የምታቅፉትን ባላችሁ ሳታምኑ የኔን እንጣ ፈንታ አምናችሁ ንገሪን። ውሃ አልተጠማሪ ዛሬ በደረቁ ነው። ይሄ ወሬ በደረቁ ይከፋፈላል፣ ይሰነጣጠቃል በደረቁ። ውሃማ ከጠጣው ይደክመኛል፣ ወሬው የሚጠፋል፣ እተኛለሁ፣ አንኮራፋለሁ። ግሬን ከፍቼ በደረቁ ነው የሚሄድበት፣ እስኪ ጠማኝ ድረስ